ዘንድሮ ሪሊ ሪሊ በጣም በጣም የተሳካ ደስ የሚል ከመጀመሪያው ከእንትናችን እንትናችን ጀምረን በጣም አሁን የምታየው ነው። እንግዲህ ኦልሬዲ በጣም ገና ለውድድር ለመጀመር ብዙ ይቀረዋል፣ ሰው በሙሉ እየሞላሁ ነው። ኃይሌ፣ አመሰግናለሁ። አንድ ሁለት ይያለን 25 ዓመት ላይ ደርሰናል፣ ስሜቱ ምን ይመስላል? በዛው መልእክትን ማስተላለፍ ትችላለህ። በእውነት በጣም በጣም ደስ የሚል ነው ይሄ ውድ እንትን ሩጫ ከሩጫም በላይ ነው። በየአመቱ ሰው ጓጉቶ የሚጠብቀው አስር ኪሎ ሜትር ለመሮጥ ብቻ ሳይሆን ተደስቶ ተዝናንቶ ሰለብሬት አድርጎ የኢትዮጵያ ካርናቫል እየሆነ ነው የመጣው። በዘንድሮ ደግሞ ለየት የሚያደርገን አንዱ ሀያ አምስተኛ አመታችን እያከበርን በጣም በርካታ ነገሮች የተጎናጸፍንባቸው ኢቢሲ ደግሞ ከእኛ ጋር ለረጅም አመታት ይኸው አሁን ድረስ እንትነ ውድድራችንን ይህንን ከዚህ ከመስቀል አደባባይ እስከ በሙሉ ዙሪያውን ላይፍ እያስተላለፍን እዚህ ቆይተናል። ዘንድሮ ሪሊ ሪሊ በጣም በጣም የተሳካ ደስ የሚል ከመጀመሪያው ከእንትናችን ጀምረን በጣም አሁን የምታየው ነው። እንግዲህ ኦልሬዲ በጣም ገና ለውድድር ለመጀመር ብዙ ይቀረዋል። ሰው በሙሉ እየሞላሁ ነው። እንኳ ብቻ በአጠቃላይ እንኳን አደረሰን ብዬ ከሚቀጥለው ስተላልፎ መልእክት ምንድን ነው እንግዲህ እዚህ ጋር ብዙዎቹ ሀምሳ አምስት ሺህ ተወዳዳሪ የሚመጣው ተዝናንቶ፣ ደስ ብሎ፣ ተጫውቶ ምናምን እንዲል ነው። ስፖርት ሁልጊዜ ወዳጅነት ነው። ስፖርት አንድነት ነው። ስፖርት ደግሞ ጥንካሬ ነው፣ ሰላም ነው፣ ሁሉ ነገር ስለሆነ በጣም የዓለም ሰዎች ነው። እዚህ በመሀላችን ያሉት የሚገመግሙን አሉ። ከተለያየ አገር የመጡ በጣም ተሳታፊዎች የሆኑ ለማየትም የመጡ በጣም በርካታ እንግዶች ነው ያሉን። ለእነሱ ደግሞ ኢትዮጵያ እንግዳ ተቀባይነቱ ያው እያስመሰከርን እያሳየን ነው። ዛሬም ደግሞ የበለጠ ኦልሬዲ ከጠዋት ጀምሮ ሲያው ኦርጋናይዘሮች ለምሳሌ የቦስተን የቺካጎ ኦርጋናይዘር ወት ጎይንግ ኦን ነው የሚሉት እዚህ። እኔ ራሴ በእውነት እኔም ራሴ ተደምሜበታለሁ። እነዚህ ሰዎች እምራቸውን ነው እያሉ ያሉትና በጣም ደስ ብሎናል። እኔም አመሰግናለሁ።